ልጆች ስምዩ ዩሲያ ሳማሪ ይባላል። አሁን ከእናቴ ጋር የልጆች የልብ ወግ ላይ እንገኛለን እና አኩተ ከጊዜሆነ ሴ ከነባርከ ከጊዜሆን ታመነ ከነሰለከ ምን ምን አገኘ ከሰንበት ትምህርት ቤት? እውቀት አትስረቅ እሺ፣ አትግደል እሺ፣ ወላጆቻችሁን አክብሩ። ከሱ ትእዛዝ ከወጣል ኃጢአት ነው እና ስለዚህ አንተ ሁሉንም ትተገብራለህ ማለት ነው። አንዳንዱ

ልጆች ስሜ ዮሴ አሳማሪ ይባላል። አሁን ከእናቴ ጋር የልጆች የልብ ወግ ላይ እንገኛለን። እናቴ ስምሽን አስታውቂ። ስሜ ሽቱረታ ይባላል። የዮሴ እናት ነኝ። እንዴት ነህ ለላለ ዛሬ ለልጆች እንግዲህ ልናወጋ ነው አይደለ? አዎ። ዮሴ የት ነው የምትማረው? ግሎ ትምህርት ቤት። ግሎ ትምህርት ቤት የት አካባቢ ነው ያለ? ወደ ጎሮ። እሺ ጎሮ አካባቢ ምን መሆን ትፈልጋለህ ወደፊት? ደስ ይላል በጣም ምን ከጓደኞች ጋር መጫወት ሚያስደስታል። ምንድን ነው የምትጫወቱት? ከጓ ኳስ ተሰጠውም፣ ለካ ኳስ ነው ረሳቸው። የምን ደጋፊ ነክ? የማንቸስተር ዩናይትድ። ማንቸስተር፣ ማንን ትወዳለህ? ማንን ታደንቃለህ ኳስ ተጫዋች? ክሪስቲያኖ ሮናልዶ። የምትወደው ምግብ ምንድን ነው? ክለብ ክለብ። ሽሮ አልነበረ እንዲወዳለ ያልከው? አሁን ወደ ክለብ ተቀየራ? እንዴት ለምን ጥቅሙ የከለብ ይበልጣል ይበልጣል፣ የተመጣጠነ ንጥረ ነገር ምናምን ስላለ ሆነ። ልጅ ያለሽ ምን ያስደስትሻል? እኔ ቁጭ ብሎ መጫወት፣ ዕቃ ዕቃ መጫወት። ጭቃ እያቦኩም ነው ደስ የሚልሽ። ትምህርት ምንድን ነው ማለት ትምህርት በጣም ነበር ሞወዱ። እሺ ልጅ ያለሽ ምንድን ነበር የሚያስደስትሽ? ቁጭ ብዬ አባባ ተስፋዬ ማየት በጣም ነበር አቦባ ተስፋዬ ነው። ማለት አቦባ ተስፋዬ ማለት ቅዳሜና እሁድ በኢትዮጵያ ቴሌቪዥን የሚያቀርቡ አባት ናቸው፣ የልጆች አባት። አሁን የሉም፣ ነብሳቸውን ይማር አርፈዋል። አቦባ ተስፋዬ ማስረሺው ተረታለሽ። ተረታቸው ትዝ አይለኝም ግን፣ ልጆች ወደዛ ጠጋጠጋ በሉ እንዳትጠጋጉ ምናምን ብለው እንትን የሚሉት አይረሳኝም። እሳችን እንደዛ ሴቶች ምን ታደርጉ ነበር እንዴ? እንጠጋጋ ነበረ። እኔ ናንችን ናንችን ነው እየተዋወበልን እንጠጋጋ ነበረ። ቦታ እንለቅ ነበር። አርፈን እንቀመጥ ነበር። ስለልጅነት ስ አንዳንድ ነገሮችና ልጅ እያለን ቃጤ ቃጤ እንጫወት ነበር። ቃጤ ቃጤ ማለት ቅጠል ታቃለ፣ እንዲ ሰፋፊ ቅጠሎች እሷን እንዲንቀንትንልና ቃጤ ቃጤ እያለን በድንጋይ ዋደም እንጫወት ነበር። አሁን ደግሞ የመጣው ቃጤ ቃጤ በኳስ ነው። ገመድ እንዘል ነበር። ሱዚ እንጫወታለን። ሴ ማክሴ ሴ ማክሴ ምን ልጨዋታን ነው? ምን አይነት ነው? እንደዚህ ሰኞ ማክሰኞ እ ቤት እንትን እልና እናሰምርና በዛ እንጫወታለን። ሱዚ ሱዚ እንጫወታለን። ሱዚ በገመድ ነው። ምን አይነት ጥፋት አጥፍተሽ ታውቂያለሽ? እንዴ አጠፋለሁ። በጣም ረባሽ ነኝ። ረብሽ ነበረ እና ሁሌ ይጋረፍ ነበር። ቤት ክፍል ውስጥ የሚያስጠላሽ አስተማሪ ነው? እኔ አስተማሪዎች ያስጠሉ? ሁሉም ጎበዞች ናቸው። ስ ትምህርት ቤት ከጓደኞች ጋር እንዴት ነው የምታጠኑት? ጓደኞችን አታስታውቀኝ? አንዱን አሁን ጉ ይባላል፣ አንድ ፊት ይባላል፣ አንድ ውድረማን ይባላል። ከነሱ ጋር ማጠ መሐመድን ስረሳሁ። እን የትምህርት ቤት የትምህርት ቤትም፣ የቤትም እኮ ነው። ቤት ከሆነ መሐመድ ና ኢላቪክ እነሱ ጋር ውጭ ብ ምን ምጫወት። ከእነሱ ጋር ምን ትጫወታላችሁ? ኳስ ኳስ። እሺ፣ ሌላስ የምትጫወቱ ከኳስ ውጭ ሌላ ነገር አትጫወቱም? አኩኩሉ፣ አልፎ አልፎ፣ አባሮሽ፣ አልፎ አልፎ። ቅዳሜ እና እሁድ እንዴት ታሳልፋለህ? ሰንበት ቤተ ክርስቲያን በመሄድ ኳስ በመጫወት በማጥናት። ሰንበት በመሄድ ሰንበት ምን ትሰራለህ? ለምንድን ነው የምትሄደው? ስነ ምግባር ነው ያዝ። ብዙ ነገር ምን ምን አገኘ? ከሰንበት ትምህርት ቤት እውቀት ታላላቆችን እንዳከብር አድርጎኛል፣ ወላጆችንም እንዳከብር አድርጎኛል። እሺ ሌላስ? ሌላ ግዕዝ፣ ስለ ግዕዝ ትንሽ እንዳቀርብ። እሺ ከተማርክ ውስጥ ስለ ልሳነ ግዕዝ

አበሳ ወጌጋይ ነከማነ ነነ እድግ ለዛ አበሰለን ኢታባ አንድ ንግዚኦ ተመሱ ነው ባናነ ኩሎ ኩይስ መዚያ ከይቲ ጣም ጎበዝ ነው። ከመሐመድ ጋር ቤት በጣም ተረብሻላችሁ። በጣም እያስቸገራችሁኝ ነው እና፣ ለምንድን ነው የምትረብሹት? መረብሽ ፈልገን ሲሆን ስንጫወት አንዳንድ ጥፋቶች ነው ደሞ እንጃ አውቃችሁ አይደለም አይደል እሺ እህትስ ስሟ ፍቅር ትባላለች ፍቅርማ አማረ ከፍቅር ጋር በጣም ትጣላላችሁ ለምንድን ነው በአንዳንድ ሰው ሲወደዱ ደግሞ የምትገርመኝ ነገር በአንተ የምታላከቀው ነገር አለ የሆነ ጥፋት ታጠፋና እየው ሲ ነው እንደዚ ያደረገው ትላለች ለምንድን ነው ግን እንደዛ የምትለው አንተ እንደዛ ትላታላ ጥፋት አጠፍ ማድረጋት እሷ ምጠቅት የተሻለ ትሰጥሻለች። እህትህ እንዴት ነው የምትንከባከባት? አሁን እኔ ስራ ስወጣ ከአንተ ጋ ነው አለ ጥያት መውጣት እንዴት ነው የምትንከባከባት? ምግብ በሰዓቷ በላታለ ትጮታለች። ቤት ውስጥ ትገባና ፊልም እያየን እንበላለን። ሌላስ? ትተኛለች ስ አንድ እንዲ አታይ ስለምታታይ ወታ የምታመልጥበትም ጊዜ አለ። አንድ ቀን እንደም ጠፍታብህ ነበር አለ የት አገኛት? ጓደኞች ቤት። ምን ትወዳለች? ትክ ቸኮሌት። ምንድን ነው መጫወት የምትወደው እሷ? ከሁስኒ ጋር አሻንጉሊት አሻንጉሊት መጫወት። እሺ ታላቅ መሆን ያለው ጥቅም ምንድን ነው? ታላቅ ስኖ ብዙ ነገር ድናውቅ እንችላል፣ ለታናናሾችን ችን ስለምናካፍል። ታላላቅ መሆን ለዚህ ጥቅም ልዩ ጥቅሙ እሱ ነው። ለታናናሾች ማካፈል ማለት ነው። ልጅ እያለሽ የተመከርሽ ምክራል? አዎ ለምሳሌ በቃ ጎበዙኝ አትረብሺ ተብዬ ተመክሬያለሁ። እና እንደዛ ተብዬ መመከሬ፣ አለመረበሽ፣ ጎበዝ መሆኔ አሁን ለእናንተ ጠቅሙኛል። አሁን ላይ ምን ያስደስትሽ? አሁን ላይ ፊልም ማየት ያስደስተኛል፣ ምግብ መስራት ያስደስተኛል። ለእናንተ ምግብ ስሰራ ደስ ይለኛል። ምን ምን ምግብ ትሰሪ ትለሽ? ክለብስ ስሰራልህ፣ ሽሮ ስሰራልህ፣ በቃ አንተ የምትወደውን ፍርፍርም ትወዳለህ፣ ረሳ ቆሽ ፍርፍር ስሰራልህ ደስ ይለኛል። አንቺስ የምትውጅ ምግብ ምንድን ነው? እኔ የምወደው ምግብ ክትፎ። አስትሮኖሚ መሆን እፈልጋለሁ ብለሃል። ለምንድን ነው መሆን የምትፈልገው? ለኢትዮጵያ ምን ማድረግ ትፈልጋለህ? ስለ ፕላኔቶች ብዙ እውቀት ማወቅ እፈልጋለሁ። እና ለሀገርህ በዛ ስር ለምትን ለማለት ነው። ሀገርን ተወዳታለሁ? አዎ። ለምን? ሀገር ሀገር ስላለ እኛ ምን እንኖራለን። ሀገር ባይኖር ሰውም ስለማይኖር ሀገር መኖሩ ሀገር ካሌለች እኛም የለንም ማለት ነው። ሀገር መጠበቅ ያለበት ማን ነው? አሁን አሁን ያሉት ልጆች እናንተ። ተራራ ትልልቅ ስንሆን ምንወደን ስራ እየሰራል ሀገርን ትንከባከባለህ። በሀገር ጸሎት ያለው ሁሌ ስትጸልይ አገሬን ጠብቅልኝ ትላለህ። ስለ ትምህርት ቤት ጓደኞች ንገረኛ። እኔ አሁን ቦታ ብለኸኛል፣ ሌሎቹን ግን አላውቃቸውም። እሱ ነው በደንብ ማውቀው። ከጌጅ ጀምሮ አብራችሁ አይተማራችሁ አንድ ላይ ነው እስከሆነ ዘማን ቁጭ ብለን እናጠናጠን እንማራለን። ተማሪሁንሁን አሁን አሁን እኔም አላውቀውን፣ እሱ ሊያውቅ ይችላል። እዚያ እሱ ጋር ሄጄ ስጠይቀው፣ እሱ ያስረዳናል። እሱም አያውቀው ደግሞ፣ እኔ አውቀዋለሁ። እና ቁጭ ብላችሁ ትረዳዳላችሁ። ሁለታችንም አናውቀው ከሆነ ደግሞ አስተማሪ ጋር እንሄዳለን። ሌላስ ምን ታደርጋላችሁ? ግቢ ውስጥ እንጫወታለን። አባሮች፣ አባሮች ትምህርት ቤት ኳስ ምንጮ ስርማመች የምትወዱ አስተማሪ አለ? ማንን ነው? ሚስ ሰላም። ሚስ ሰላም። እሺ ከሰንበት ሚሳና፣ ሚሳና እሷ ትምህርት ቤትም ሰንበትም የምታስተምረኝ አለች። ያው ሰንበት ብዙ ነገር ተምራቸዋል ነግረኸኛል። አልቀድም። እስቲ ካስሩ ትእዛዛት የተወሰኑትን በልል አትግደል፣ አታመንዝር፣ ባልንጀራህን እንደራስ አድርገህ ውደድ፣ በሐሰት አትመስክር፣ እኔን ስም በከንቱ አትጥራ፣ ወላጆቻችሁን አክብሩ። አስሩ ትእዛዛትን የማያከብር ሰው ምን ይሆናል? አሁን ከነገርከኝ ውስጥ ማለት ነው። አስርቱ ትእዛዛትን የማያከብር ኢየሱስ ክርስቶስ እኛ እሱን እንድናመሰግን ስለፈጠረ እኛ እሱን ማመስገን ስላለብን ከእሱ ትእዛዝ ከወጣን ኃጢአት ነው። እና ስለዚህ አንተ ሁሉንም ትተገብራለህ ማለት ነው። በድሮ ስራዎች ላይ ምን ያስደስትሽ? ድሮ ስሳ ስሰራ ያው ምግብ ምግብ አይደለም ምሰራ ነበረ። ምግብ በቃ ምግብ ሰርቼ ሰዎች ሲበሉ በቃ ይጣፍጣል ምናምን ብለው ደስ ይለኛል። አያቴ፣ እህቴ፣ አክስቴ ሶስቱም ነው አንድ ላይ ያስተማር በጣም አንቺ የሚጣፍጥልሽ ምግብ ምንድነው? እኔ ብቻ እኔ ሁሉንም ሰራለሁ እና ሁሉም የሚጣፍጥልኛል ብዬ አስባለሁ። አይ በጣም በቃ። አንቺ ስበ የሚመችሽ አንቺ ሰርተሽ፣ እኔ ሁሉም ይመቸኛል። ዶሮ ስሰራ አንተ ራሱ አለመድክም እንዴ ከኔ ምግብ መስራት? ለምዳ ለምዴ ረሳሁ። ባለፈው አልሰራለኝ። እኔ አልሰራ ሽሮ አልሰራ፣ እሳው ሽሮ ሰርታ አልጠበቀኝም። እናረስታሆ ነው። እኔ ምን አይነት ልጅ እንደሆንልሽ ነው የምፈልገው። እኔ የምፈልገው ጥሩ ጎበዝ፣ ቤተሰቡን አክባሪ፣ ሰው አክባሪ፣ በቃ ፈራ፣ እግዚአብሔር ያለው ጎበዝ ልጅ እንድትሆንልኝ እና ደግሞ የምትፈልገው ደረጃ እንድደርስ የምትፈልገው ምኞትህን እንድታሳካ ለዛ ደግሞ ምን ያስፈልጋል ማጥናት አይደል? ስለ ሰፈር ጓደኞች፣ ብዙ ጓደኞች። እስቲ ትንሽ የተወሰኑት። መሐመድ ና ኤልሀፊቅ። ከማመድ ጋር ምን ትጫወታላችሁ? ብዙ ጊዜ ከማመድ ጋር ነው ጊዜ የምታሳልፉ? ምን ትሰራላችሁ? ስ ጓረንጋ ዋለ ቤት አላችሁ እንዴ? ጓሮ ትሰራለህ የሆነ ነገር እንሰራና እሱን እንጫወታለን። ሌላ ስ ምን ታደርጋላችሁ? ፊልም ምናምን ታያላችሁ አይደል? አንድ ላይ እኮ። ምን አይነት ፊልም ታያላችሁ? የምትወዱት ትረካ ነው? ትረካ። አንዱ ፊልም በአማርኛ ተተርጉሞ ሲጠራ። አንተ ፊልም ትወዳለህ? ምን አይነት ፊልም ታያለህ? ያየው ፊልም አለ እስካሁን? ምን አይነት ስፓይደርማን፣ ባትማን አይተሃቸዋል? እንደዚህ መብረር ምናምን እንደነሱ ለመብረር ነው። እሺ፣ ከአባቴ ጋር ስትሆን ምን ያስደስተሃል? ምን ታደርጋላችሁ? ቁጭ ብለን ፊልም ስንቀስ ጋር። ሌላስ አብረን ስንሆን? ሲያስጠነኝ። በደንብ ያስጠንሃል አባቱ? ሌላስ? ወክ ስናደርግ ከአባቴ ጋር ደስ ይለኛል። ፊልም ማየት ያስደስተኛል፣ ምግብ መስራት ያስደስተኛል። ምን ሳደርግሽ ነው የማናድድሽ? ግን አንተ በቃ ምልህን ስለማትሰማ ታናድደኛለህ። በተለይ እህትህን ስታበሳጫት ምናም ታናድደኛለህ፣ እና ተው የተባልከውን ነገር ሳትተው ስትቀር ታናድደኛለህ። ስለዚህ ይህንን ነገር ማቆም አለብህ ማለት ነው። አሁን አንተ ስታድግ በቃ በመጀመሪያ ደሞዝህ ምንድን ነው የምታደርግልኝ

ታር ካለች እኮ እሷ የሚያስደስታትን ነገር የሚያስደስታትን ነገር እና ትንከባከባት አለ አይደል እሺ ከኢትዮጵያ ውጭ ማየት የምትፈልገው ሀገር የት ነው ለንደን ለምን አባቴ ጋር መሆን ስለምንፈልገው አባቴ ይናፍቀሃል አባት ሲናፍቀህ ምን ምን ታደርጋለህ ከኔ ተደብቀህ ምን አድርገህ ታውቃለህ ለአባቴ ቴክስት ልክ ይልታለሁ ሌላስግድም ጽፍ ይልታለሁ ሌላስ እነዚህ ያደረጉት እነዚህ ያደረግከው ምን አለ ግን አባትህ ቴክስት ስታደርግለት የልብ ቅርጽ መለከት አስገምጠት ድሮ እኔን እያከልሽ ምን መሆን ትፈልጊ ነበር እኔ አንተን እያከልኩ ጋዜጠኛ መሆን እፈልግ ነበር ሽን አሳክተሻል አላሳካውት በቃ በአንዳንድ ምክንያቶች አሉ። ስለዚህ እኔ አሳካልሻለሁ እንዳሳካልኛለን። እሺ በልጅነት እድሜሽን ከቤተሰቦች ተደብቀሽ ምን አድርገሻል? ተደብቄ ወጥቼ እጫወታለሁ እንጂ ሌላ ምንም አላርኩ። አይፈቀድልኝም ነበር ወጥቼ ለመጫወት። ሁሌ ጥፋት አጥፍቼ ይገረፋል ብለሽ ነበር እኮ ተደብቄ ወጥቼ ስጫወት፣ ለምን ተጫወች ተብዬ ውጭ፣ ለምን ወጣሽ እባላለሁ ክረምት ክረምት ምን ታደርጊ ነበር? ትምህርት ምን ማር ነበር፣ የክረምት ትምህርት እና ደግሞ ክፍለ ሀገር፣ ቤተሰብ ጠይቃለሁ። የት የት ሀገር ሄድሻል? ድሬዳዋ ሄጃለሁ፣ ናዝሬት እና ሐዋሳ፣ እዛ ብቻ። ከዛ ደግሞ ወደዚህ ወደ ፍጭ ሐዋሳ በቅርቡ ነው። ልጅ እያለሽ ከአንተ ጋር ሄድጎ መስሎ ነው አይደል? ልጅ እያለሁ ሄጃለሁ፣ አዋሳ ሄደን ነበረ። እኔ አንተ አባት ከሆነ እና እዛ ምን አየህ? ምን አስደሰተ? አሳ ይዘን አባኮ ወዳጆችም ስናጠላ በጣም ነው በደሰልኝ። ምን ስትል? ስናጠላቸው እንደ የወረወረ። ሌላስ? ዝንጀሮቹን አላደናቸው? ሲዋጭ ነው ተዋጭረሃል? ያለን አዎ። ሌላስ ምን በላህ እዛ? አሳ ሾርባ፣ አሳ፣ አሳ። ሌላስ? አልተዝናናህ? ጀልባ ውሀሌ ምናምን አለ